አሰላሙ አሌይኩም ወራህመቱላ ወበረካቱ። ቤተሰቦች እንዴት ናቸው? ደህና ናቸው። እኔ ያለሁላቸው አልሀምዱሊላ። ዛሬ በጣም ደስ ብሎኛል። በነገራችን ላይ ማለት ነው እና እኔ ከኮንትራት ነው የምሰራው ኮንትራት ነው የምሰራው ማለት ነው እና ከመጣ ሁለት አመቴ ነው እነሱን ሀቃቸው ጨርሻለሁ። እና ደግሞ ይሄ ሀሳቤ ላይ ያለ በውስጥ ያለ ሁለት አመቴ ነው። እና ጠፍቼ ብሰራስ ማለትም ወጥቼ የምሰራው ገንዘብና የኮንትራት ብር አንድ አይደለም። እዚህ ጋ የወጪም ቢኖርባችሁ የኮንትራት ብር አንደኛ በጣም ትንሽ ነው። ጨምሩልኝ እንኳን ብላቸው ሀቂቃ መቶ ብር ነው እጨምራለው ያሉኝ ማለት ነው። ስለዚህ ወጥቼም ልስራ ብያቸዋለው ደስተኛ ሊሆኑልኝ አልቻሉም። ገብቷቸዋል። ከዛ እኔ ምን አልኳቸው መሰላችሁ? አይ ወጥቼ ብሰራስ ብዬ በራሴ ነው ያሰብኩት። እነሱ ሳስፈቅዳት ኧረ፣ አይሆንም ኧረ እንደዚህ ምናምን ነገር አሉኝ። ይህ ፍቀዱልኝና ወጥቼ እንድሰራ ፍቀዱልኝ ብያቸው ነበር ማለት ነው። ስለዚህ አይሆንም ስላሉኝ ምን ማድረግ አለብኝ? እኔ ደግሞ ፓስፖርቴን አግኝቸዋለሁ። የተቀመጠበት ቦታ አጋጣሚ ሳጸዳ ምናምን ነገር ይቃመውም ፓስፖርቱም በተቀመጠበት ቦታ አገኘሁት ማለት ነው። ስለዚህ ይዤው ቦታስ ጓደኛዬን ከዚህ በፊት ዋይታችኋት ከሆነ አንዳንዴ በቲክቶክና በቲክቶክና በቱቢ አንድ መታለች እሷ ማለች ሌሎቹም አሉ ማለት ነው። እና በቃ ወጥቼ ብሰራስ ምን ይመስላችኋል? እኔም ደግሞ አዲስም ስለሆንኩኝ ለመውጣት በጣም ፍራት ፍራት እያለኝ ነው ማለትም ምን ያጋጥመኛል። እኔ በነገራችን ላይ ቤተሰብ አስተዳድራለሁ። የልጆች እናት ነኝ፣ ባለ ትዳር ያለኝ ሰው ነኝ። ባለቤቴ እንኳን ትዳር እንኳን ሕይወቴ እንኳን እንደዚህ ብዬ ብነግረው ሐቂቃ ነው ምላቸው። ስመጣ እንኳን ደስተኛ ሆኖ አይደለም የመጣሁት ማለት ነው። ገብቷችኋል? ሲመጣ እንኳን ደስተኛ ሆኖ አይደለም የመጣሁት እና ይሄ ነገር ሀሳብ ባቀርብለት ደግሞ በጣም ደስ አይለው በጣም ነው የሚናደድብኝ ማለት ነው። እና እስቲ ኮሜንት ላይ አስቀምጦልኝ ውጭ የሚሰሩ ልጆች አማና ብያቸዋለሁ። እናም ደግሞ ወታችሁ በቅርብ ወታችሁ ወጥተው የሚሰሩ ልጆች ሼር አድርጉና ስለ ውጭ እንዴት እንደሆነ እስቲ ቢያስረዱኝስ ያለው ነገር ማለት ነው። ፍርሃት ፍርሃትም እያለኝ ነው። ከወጣሁ ደግሞ ወደ ሀገር ያለመለስ ወይ እንዴት ነው፣ በምን አይነት ሁኔታ ነው የሚለው በጣም ግራ ስለተጋባሁ ነው ወደ እናንተ ይዤ የመጣሁት ማለት ነው። ፓስፖርቴ በእጄ ይዤዋለሁ፣ ላችኋለው የእኔ ውዶች እና ይኸው ማሳያቸዋለሁ ማለት ነው። ፓስፖርቴና ይቀማዬን እንዴት እንደገኘሁ ስፈልገው ስፈልገው ስፈልገው ስንት ጊዜ ፈጅቶብኛል መሰላቸው። አንዳንድ ልጆች ፓስፖርታቸው ይቃማቸው ጥለው ይወጣሉ ማለት ነው። እኔ ግን ለምንት ይወጣለ? የሚጠቅመኝ እሱም ስለሆንኩኝ ከሱም ስለመጣሁኝ እሱም ስለሚጠቅመኝ ብዬ ስፈልገው። በነገራችን ላይ ባላገኘው እኔ አልወጣም። ያደረጉ አራት ቤት ማለት ነው። አሎጣም ነበረ እሱም ባላገኘው ማለት ነው። ስለዚህ አልታደሰም እንጂ አሳድሰዋለሁ። ይኸው አይታችሁት ከሆነም ፓስፖርቴ ነው። ካወጣሁት ስድስት ዓመት ሆኗል ማለት ነው። ስድስት ዓመት ከግማሽ ነው ማለት ነው። ይቀማ አይታችሁታል እንግዲህ። ይኸው ይቀማም አግኝቼዋለሁ፣ ፓስፖርቴም አግኝቼዋለሁ። ብቻ ከኔ የሚጠበቅ መውጣት ብቻ ነው በቃ። ግን ኮሜንት ላይ አማና ብያቸዋለሁ። የመዳም ቅመሞች ወታቸው የምትሰሩ እስቲ ንገሩ ማለትም በቃ ፈልጌው ነው። እናንተ አሳውቁኝ ስ እንዴት እንደሆነ ያለው ነገር መረጃው። ወጥቼ ወጥተሽ አትስሪ ይቅርብሽ፣ የምትሉም ካላችሁ ማለትም አይቼ ይቀራል። ለምን እኔ ገብቼ ልጆቼ ማስተዳደግ ነው ማሳደግ ነው የሚችለው ልጆች ገብቼ ማሳደግ ነው የሚፈልገው ማለት ነው። ግን ሀሳባችሁ ግልጽ አድርጉልኝ ማለት ነው እላችኋለሁ። ቤተሰቦቼ አላህ ይጠብቃችሁ፣ ባላችሁበት ቦታ ስግደት በጣም ከባድ ነው። ሰርተን ደግሞ የሆነ ለውጣም አንድንሆን ነው አንድ የወጣ ነው። እኔ ከወጣሁ በኋላ ከወር ገባሁ በኋላ ወደ ተመልሰሽ ነይ ብትሉን ሀቂቃ እኔ አልፈልግም ማለት በቃ። ለምን ህይወቴም ትዳሬም አይፈቅደልኝም ድጋሚ ልምጣብል ድጋሚ ደግሞ አሁን ልስራ በቃ እዚህ በወጣሁበት አላማዬን አሳክቼ መግባት አለብኝ ብዬ ነው ማለት ነው። እና ስግደት በጣም ከባድ ነው። የስግደት ብር ደግሞ እንደምናውቀው በረካ የለውም። እንሰራዋለን ግን የት እንደሚገባ እየሰራችሁ የት እንደሚገባ አታቁትም። እና በጣም ከባድ ነው። ስለ ስግደት በጣም ከባድ ነው። እኔ እስከምመጣ በጣም ጨንኩኝ። እንዴት ሆኜ እንደመጣ እኔና አላህ ነው የምናውቀው። እና በቃ